ነገር ያ እኔ አሁን ስለ ሰይድን ላጋባሽ፣ ደግሞ እኔን ሰይድ ልታጣይ ነው እንዴ የምንነገርኩሽ? አይ አይደለም። በዚህ ልክ ደፍሬሽ ማ አንቺ ግን የመጣሁት ጓደኛዬ ሆነሽ በዚህ ልክ ደፍሬ የመጣሁት አንቺ ግን ፍቅር እንደሌለ አውቃለሁ ከልቤ። አይ ቤዛ ብይ ምግብሽ። እኔ ሰይድን ወድጄው አፍቅሬው ነው ያገባሁት። እኔ አሁን ያልኩሽ አቢን ትተሽ ወደ ሰይድ ለመምጣት ሀሳብ አለሽ ወይ?

ወንድ የጠፋባት ምድር አዳማ። ወንድ የጠፋባት ምድር አዳማ። የአዳማ ሴቶች አይ ወንድ ቅርጫ፣ አንድ ወንድ ለቅርጫ ያቀርባሉ። ገብቷቸዋል አይደለ? ለቅርጫ የሆነ ይቃረጡታል። ቅርጫ። ጉድ ፈላ። ጉድ ፈላ። ምን አይነት ጉድ ናቸው? በጣም ነው የሚገርሙኝ፣ በጣም ነው ሳስባቸው የሚገርሙኝ ማለት ነው። ምን ጉድ ናቸው? የሆነ አታፍሩም እንዴ? ምንድን ነው ማለት ምንድን ነው ሰው ከእናንተ የሚማረው ግን? ምንድን ነው ከእናንተ ጓደኛ የጓደኛዋን ከዚያ ደግሞ ፍቅረኛዋን አቁማል። ሌላኛው ቀለበት ልሰርልሽ ሲላት ሲላትሽ የጓደኛው ባል እንደዚህ ነው ሲላት፣ ምን እምነታችሁስ ምንድን ነው? በቃ የምታውቁ ሰዎች እንድትነግሩኝ እፈልጋለሁ። እምነታቸው ምንድን ነው ማለቴ? ችግር የለባቸውም፣ ወደዚኛውም ወደዛኛውም ለመገለባበጥ ችግር የለባቸውም። ወደ ፈለጉት የሆነ ግልብጥ በጥበጥ ነው የሚሉት፣ እንደፈለጉ ማለት ነው። ጤነኞች ናቸው? ግን እኔ በጣም ነው የሚያሳስበኝ የጤንነታቸው ነገር ማለት ነው። ቅርስ አድርጉልኝ በጣም በጣም ማለት ነው። አዝናለሁ። በቃ በዚያ ላይ ደግሞ እንግዲህ ጉረኛው ሰኢድ ያው ጉራውን ይነፋል ጉራውን ይነፋል ማለት ነው። በነገራችን ላይ ምንን እንደሚወክል እራሱ ሰኢድ ወይ ደግሞ ምንን እንደሚከተል አላውቅም፣ ብቻ አላውቅም። ምን ማለት ነው እንዳለብኝ አላውቅም። ሰላም ሰላም፣ ለእናንተ የሆኑ ውድ ቤተሰቦች እና የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩኝ እስኪ ሰብስክራይብ፣ ላይክ በማድረግ ጀምሮ ቪዲዮን ላይክ ዛሬ እንድትሉኝ የምፈልገው ዛሬ እንድትሉኝ የምፈልገው አንድ ነገር አለ። የት ሁናችሁ እንደምትመለከቱኝ ማለት ነው፣ መለየት ፈልጋለሁ። በብዛት ያው ሳውዲዎች ናቸው። ሳውዲዎች አመሰግናለሁ። ቀጣይ ዱባዮች ናቸው። የት አላችሁ? እኔ ያ እኔ አሁን ስለ ሰይድን ላጋባሽ ደግሞ እኔን ሰይድ ልታጣይ ነው እንዴ? ነኝ ምን ነገርኩሽ። በዚህ ልክ ደፍሬ ፍቅር እንደሌለ አውቃለሁ። ከልቤ እኔ ሰይድን ወድጄው አፍቅሬው ነው ያገባሁት። እኔ አሁን ያልኩሽ አቢን ትተሽ ወደ ሰይድ ለመምጣት ሐሳብ አለሽ ወይ? አቢን ከነከለ ልታዩ አስበሻል ወይ? አቢ የሚባል ማፍቀር አይደለም፣ ባይኔ ማየት አልፈልግም። ሰኢድን ግን ከድሮ ጀምሮ ተወጃለሽ። ከዚህ በፊት ነው ሽም የሚያውቀው። ይሄ ብትወጂው ታውቂዋለሽ ከዚህ በፊት

አንቺ ያው በመሀል የምታደርጊያቸው ነገሮች ሁሉንም እያወቅሁም ስታደርጊበት ምንም ዝም ብሎ እንዳላወቀ ሰው ስለምትወጪው በጣም ታውቂያለሽ። በአንቺ ልጅ ውስጥ እና በአንቺ ክፋት በምታደርጊያቸው ክፉ ነገሮች ውስጥ አንቺ ክፉ አይደለሽም፣ ግን በምታደርጊያቸው አንዳንድ ነገሮች ውስጥ እሱን በጣም እንደወደው ምን አይነት ቻይ ወንድ ነው፣ ምን አይነት ልበሰፊ ነው፣ ምን አይነት በቃ ሰውን የመሸከም አቅሙ ራሱ በጣም እኔ ወንድ ልጅ በዚህ ልክ አፍቅሬ አላውቅም። በህይወት ዘመኔ ታውቂያለሽ ህይወት ነበረኝ ፌል እንደዛ ነገር ግን በጣም በጣም ነው የወደድኩት። ቻለል ምስጢር ገመላ የምታውቂው አንቺ ነሽ። ግን እኔ ለወንድ ልጅ ስሜት ኑሮኝ እራስ ያልቅ እውነት ሰኢድን ግን በጣም ነው የወደድኩት። ቢ አንቺ ቢ ቢ እየበለሽ ታለቅሻለሽ። ቢ ደጋሜ ቢ

ጠጭበት። በጣም ብዙ አወራሽ። ጠጭ እንዴ! ሰነ በጣም የሚረዳኝ በጣም የሚያምነኝ አሚን አሚን አሚን። የሰኢድ ፍቅር እንዲያንገብግቦሽ ምን ሆና ላለው፣ ከሳችሁላለሁ ለካ አንቺ ለካ የሰኢድ ፍቅር ነው። እንዲሞት አርጎ ይጨርሰሽ። ወይ ምስኪን፣ ምስኪን፣ ምስኪን፣ ምስኪን፣ ምስኪን። አንተ መላስ እንዴ ይሄንም ብናገር እኮ ማንም አያምነኝም። ማንም ለሊ ክብርን ቦታ ግን የሰውን ክብርን ቦታ ማልፈልገን በቃ ማፍቀሬም ብቻ ግን በጣም ነው ማፍቀ ሰኢድ ማለት አላቅም ብቻ ሚስቱ አልሆን አልኩሽ። በቃ ገረድ እንኳን ራሱ ረ ጉያሰን ለመመረቅ እንኳን ዩኒቨርሲቲ ሰምሪ የዚህን ያክል ሰስፔንስ አንጠበኩም ያጣበኩም ያ ቃል ግን፣ ካፎ ሲወጣ ማለት ከምትወጂው ሰው እኮ አንድ ቃል አንድ ቃል ይበቃሻል። በቃ ሌላ ምንም ይቀር ጀምሮ ከሰኢድ ምን ክፉ ይወጣል።

አመካ ሰይድ እትይሄሩ በርባት እኔ ጓደኛሽ ላይ ደርበሽ ስትወጂሽ ማይዝሽም። እኔ እኮ ጓደኛሽ እኮ ነኝ። እኔ ነኝ እኮ ከሰይድ ጋር እንድትተዋወቁ ያልኩሽ። አውቃለሁ ከነጅማረው እንዴት ወደ ሰይድ እንደመጣሽ ምንም እምታውቂው ታሪክ የለም። ምንም ስለ እኔ እና ስለ ሰይድ እምታውቂው ነገር የለም።

እንደዚህ ነው መደብደብ። እንደዚህ ነው ማለት እንደዚህ ነው ጎበዝ። ነሽ እኮ አየሁ እንትን ጎበዝ ነሽ በጣም ማለት ነው፣ በጣም ጎበዝ ነሽ። እኔ የምለው ሳይድ ፈት በቃ እቤት የለችም እቤት። ያን ያን ቪዲዮ ከሰራውት ከሰራሁት በኋላ ጀምሮ አቤት የለችም አለ። ይህን ቪዲዮ የምትሰራው ሰማያዊ ቤት ሁና ነው እንዴ? እናቷ ቤት ሁና ነው እንዴ? አቶ ሰይድ እናቷ ቤት ሁና ነው እየሰራች ያለችው። መቼም እናቷ ቤት ሁና ነው ልትለን አትችልም፣ ልትዋሸን አትችልም። እንዲሁ እንዲሁ እንዲሁ እንዲሁ ውሸትህ ልክ የሌለው ነው የሆነው ማለት ነው። ልክ የሌለው በግልጽ እኮ ያው ሱመያን መጨረሻ ላይ አልፈልጋትም ብለሃል አደለ? መጀመሪያውንም አልፈልጋትም፣ ምንም ያለምንም ማስመሰል ማለት ነው። ያለምንም ማስመሰል እና ደግሞ በቃ የተዘጋጀች ሴት ከመጀመሪያውም ከድሮም የተዘጋጀች ናት ያንተ ሴት ማለት ነው። ማለትም በሳምንት መቼም ትናንትንትን ብልሃት እሁድ ለነገሩ የእናንተ ሀገር ሴቶች ያስራሉ። አይ ችግር የለባቸውም፣ የእናንተ ሀገር ሴቶች ችግር የለባቸውም። እንደምናየው ከሆነ ቀላል ነው። መንገድ ላይ ያለችው ሁሉ ከፍቅረኛዋ ጋርም እየተጓዘች አንድ ሰው ሌላ ሰው መጦ ቀለበት ይዞ ቢንበረከክላት ታስራለች። እና ለነገሩ ያው እንደዚያ ናችሁ። ለማንኛውም አያንቱ ይመችሽ፣ በደንብ ደብድቤያቸው፣ በደንብ ቀጥቅጫቸው፣ በደንብ ማለት ነው። በደንብ በደንብ ውግር አድርጊያቸው ማለት ነው። ይመችሽ፣ ይመችሽ። በቃ መቼም ማተብ የላችሁም ወይም ደግሞ ስልምናንም አትወክሉ እንዲሁ ሁለቱንም አትወክሉም እናንተ ሴቶቹ ማለት ነው። በቃ ሴቶቹ ሴቶቹ፣ ጉድ ነው። የአንዷ ፍቅረኛ ወይ ሙስሊሙ ክርስቲያን፣ ምናምን እንደዚህ የተንዘላዘላችሁ ናችሁ። ምን አይነት ዘልዛሎች ናቸው? በእናታችሁ ይህ ሲያስጠሉ እና እንደዚያ ነው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ሰላም ለሀገራችን ይሁን። እየተማማርም ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል። ሁሉ ቤተሰብ ላይክ ና ሼ